ነፃነት እንግዲህ ከአብርሃም ልጅ አለኝ ብላ መጣች ማለት ነው። አብርሃም እንግዲህ እንደታመመ ሁላችንም እናያውቃለን ማለት ነው። አኪም ቤት ነው እስካሁን ድረስ አልወጣም ማለት ነው። ስለዚህ አብርሃም እንግዲህ ሴቶችን እያስወለደ እያስወለደ ጉድ እኮ ነው። አሁን ሮታም ደርሳለች ማለት ነው። ነገር ግን እሱ አኪም ቤት ነው ያለ። ምክንያቱም ሮታ ባመጣችው ወጠምሻ ወንድ ምክንያት ያው እንግዲህ ራሱን ስቶ አኪም ቤት እንዳለነ በኦክስጅን እንዳለ የሚያሳዩ ቪዲዮዎች እየወጡ ነው ማለት ነው። እኛ ደግሞ የመዳም ቅመሞች ከስር ከስር ከስር እየተከታተልን እያንዳንዱ መረጃ እናቀብላችኋለን ማለት ነው። አዎ እናንተ ብቻ ለመረጃው ዝግጁ ናችሁ ተቀመጡ ማለት ነው። ሶ ዛሬ እንግዲህ ወይዘሮ ነፃነት ከአብርሃም ልጅ አለኝ ብላ መታለች ማለት ነው። ልጇን ዱቅ አድርጋ ስለዚህ፣ ለዚህ መስ ደግሞ እንግዲህ አብርሃም ስለታመመ ምንም መስ መስጠት አይችልም ማለት ነው። ስለዚህ ይሄ ሁሉ የመጣ በነፃነት ምክንያት ነው። ምክንያቱም ነፃነት እውነት አለኝ ብትልም ልጁ ትዳር እስከ ያዘ ድረስ እሷ ናት የበጠበጠችው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ እያላችሁበት ያለ ዳርቻ እንኳን ደህና መጣችሁ። ወደ ቻናሌ ስለመጣችሁ ከልብ እናመሰግናለን። ቴንቱ ጋይስ። እና ዛሬ የምጠውላችሁ እንግዲህ ስለ ነፃነት ነው ማለት ነው። ነፃነት ማናት ካላችሁ የአብርሽ የመጀመሪያ ፍቅረኛው ነሮታን ሳያገኝ እነ ፍቅርን ሳያገኛ ያፈቀራት ፍቅረኝ ነው። እንግዲህ እቺ ሴት ልጅ በምስሉ ላይ የምትመለከቷት ቆንጆ የምታምር ጠይም ልጅ የአብርሃም ልጅ ናት ብላለች ማለት ነው ወይዘሮ ነፃነት። ወይዘሮ ነፃነት፣ ስለዚህ እናንተ ምን ትላላችሁ ለዚህ እንትን ማለት ነው? እና ስለዚህ እንግዲህ ያው ወይዘሮ ነፃነት ታይታይ አብርሃም አሁን ታሟል። በዛ ላይ የሮታ እንግዲህ የሮታ ወድም እየገፋ ነው። ሮታም ልትወልድ ነው። ቆይ ይሄ ምን አድርግ ነው የምትሉት? ልጁን እንዴ ምን ነው ተቀራመታችሁት እናንተ ተው እንጂ፣ ኧረ ተው ተው። እንደ እንትና አሞራ ማለት ነው በቃ እንደ አንድ ሰው ነው የሚሆነው ልጁ። ያም ያም የድሮ ፍቅረኛ ያም ያም እየመጣ የድሮ ፍቅረኛ ነው የሚለው ምን ምን ረ ናቸው። በነገራችን ላይ ድምጽ ትንሽ የማወራችሁ ድምፅ ይሰማል አይሰማም አላውቅም። ለምን ሆን ሲቲቪ ያለች አገቢ ስልክ ስልክ ስልክ እያለችኝ ነው ማለት ነው ስልክ ስልክ አተያዥ እያለችኝ ነው ስለዚህ ስለሆነ ድምጽ የቀነሸ ማለት በተረፈ ሁላችሁም ሰላም ናችሁ መረጃ እናንተ ነበር ተወኩት በእርግጥ ኮመንት ላይ የሚሰድቡኝን ነው ያለብኝ እንጂ ስለዚህ እንግዲህ የወታጀራዊ ዩቲዩበሮች በቃ ወለድኩ፣ አገባሁ፣ አረግዝኩኝ ምናምን ምናምን ማለቱ እንደ እንደቀጠሉበት ነው። ለመዳም ቅመሞች እንግዲህ አጀንዳ እያመጡላቸው ነው ማለት ነው። ስለዚህ እኛ እንግዲህ እኛን የምትሳደቡ ሰዎች ደግሞ ትክክለኛ ጤነኛ አይደላችሁ አልመቀደቀቀም ምክንያቱም እየመጣችሁ በኮመንት ትላላችሁ ትላላችሁ ስለዚህ አትስደቡን የምሬ ነው ላችሁ። አትስደቡን ምንድን ነው? ስለዚህ በቃ ልጁ ናት፣ ልጁ ከሆነ ማሳደግ አለበት፣ ግን አሁን አይደለም ሲነሳ ካኪሜ ሲያገር ግን ያው ከሰማ ደግሞ ድጋሜ ደግሞ እንግዲህ ደግሞ በቃ አሁንም ደግሞ ዘራ ነው ማለት ነው። አብሻ ኛ አይመለከተንም። ስራችሁ ወጣችሁ፣ ስትተኙ ለእኛ ነግራችሁ ነበር እንዴ? ለእኛ ኳን ነገራችሁ? ስለዚህ እኛ አይመለከተንም። ውለዱ፣ አግቡ፣ አርግዙ፣ አይመለከተንም። አዎ እና እንደዛ ነላችኋለሁ። ስለዚህ ሀብረሽ ምስኪን አሳዘነኛ የምር አሁንስ ያም ያም ያም ያም ሴት እየመጣ እንትን እያለ ስለሆነ በጣም እያሳዘነኝ እውነት ለምናገር። ስለዚህ ተውት። ብዙ ሽጋሽዬን ፈረደባቸው ከቦታ ጅር አዲስ አበባ ከቦታ ጅር አዲስ አበባ መምጣት መሄድ መምጣት ምንድን ነው እናንተ? እንደውም ጉዶች ናቸው። ጉዶች ጉዶች ናቸው። እውነት ወይኔ። ድመቷ ድመቷ ደግሞ እኛ ጋር ድመት አለ ማለት ነው። ሚስጥ ቃል አስወራኛለ ሷራሱ ክፉ ማለት ነው። የከባች ክፉ እና ይሄ ነው የምላችሁ ማለት ነው ውዶች፣ ፍቅሮች፣ ማሮች እንዴት ናችሁ? ደህና ናችሁ? በተረፈሳ ለማንኛውም ወደ ላም ዘባችሁ ቻናሉን ከወደዳችሁ ሰብስክራብ ሼር አድርጉ ማለት ነው። ካልወደዳችሁት ደግሞ ኖርማል ነው፣ ዲስላይክ አድርጉኝ ማለት ነው። ኖርማል ነው፣ ዲስላይክ አድርጋችሁ ውጡ ማለት ነው። እና ይሄን ያልካወረው ይበቃኛል ባይ ዘ ወይ ለማንኛውም ስለምታበልፋቱ እናመሰግናለን ማለት ነው። ግን በነገራችን ላይ ተው ቪዲዮዎችን እያያችሁ ላይ ካርጎ ምን ችግር አለው? አይከፈልበት ቪዲዮውን የሚያዩ በጣም ብዙ ሰው ያለ፣ ነገር ግን አስር ላይክ ራሱ አታርጉም። ክፉ ናችሁ፣ ክፉዎች፣ ክፉ ምቀኛ ማለት ነው። ምቀኛ፣ ምቀኛ። ይህን ወይ የተሳደብን ወይ ሌላ ነገር ቢሆን እኮ በጣም ነበር እንትን የሚገል እኔማ፣ የሆነ ሰዓት ላይ የሆነ ፕራንክ ልማደርግሽ እያንዳንድ ሽባት ነው፣ ተጠብቂ ማለት ነው። ከዛ ለመሳደብ ስድብ ትመጣላችሁ በግዳችሁ፣ ስድብ ስለምትወዱ ማለት ነው። ስድብ ስለምትወጡ ትመጣላችሁ። ከዛም በኋላ በቃ እናያችኋለን። እንጂ ሰው ጥሩ ነገር ሲሰራም ማጎልቱ አትፈልጉ ክፉዎች ስለሆናችሁ ማለት ነው። ክፉ ክፉ አይገዛችሁም ይምር እና ለማንኛውም ወይኛ ይበቃኛል ማለት ነው። ድመቷ ግን ምንድን ነው? ድመቷ በነገራችን ላይ በመዘልችበት ካልገባ ብዛ በሩን ትቆረቆራ ላይ ቤተሰብ ለማንኛውም ወር ያላበዛባችሁ እናንተ መቼ ትመከሩ